ስስ ብልታችሁን ሳትመጡ በጭባኔ ጀርባችሁ፣ ከዛ በመቀጠል የሴትም የወንድም አይነጠላም የሚቀመጠው እዚህ ጋር። ይሄንን አምሳ ወይ ሀያ አምስት ወንዶች ብልታችሁን እንዳትመጡ ተጠብቃችሁ መግረፍ አለ። ፕሮፌት እዩ ጩፋ እንደዚህ አርጎ በእግሩ አጋንንት የሚያስወጣው ምንድን ነው አለኝ፣ ያ እዩ ጩፋ የተባለ ተፋምጭ ች እውነትና ሃይማኖት ሌላ ነው። የውሸት ተረት ስታስተምሩ ዝም ብለን እኛ ሰማን። እኛ ግን እውነት ስንናገር ያዙኝ ልቀቁኝ የምትሉ ሰዎች ምንድን ነው?

ሰላም ጤና ይስጥልኝ። ዛሬ ከተለያዩ ታማኝነት ካላቸው ድረገጾች ያገኘናቸውን ወቅታዊ መረጃዎች አንድ በአንድ በዝርዝር ወደ እናንተ የምናቀርብላችሁ ይሆናል። ዩትዩብ ቻናል የአዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን ዘላቂ ቤተሰብ ይሁኑ። እያልን የምናቀርብላችሁን መረጃ እንደምትወዱት ስለማንጠራጠር ቪዲዮን ላይክ አድርገው ይጀምሩ። ሀሳብ አስተያየት ካሉት ኮሜንት መስጫ ላይ ያስቀምጡልን። ቀጥታ ወደ ዛሬው ወቅታዊና አዲስ መረጃ አለፍን። እስከ መጨረሻው አብራችሁን ቆዩ። የሚለውን አጋርንቶች የሚፈሩት ማንን ነው? ምንድን ነው? አጋርንቶች የሚንቀጠቀጡት ለማን ነው? የሚለው የእግዚአብሔር ቃል በጥራት ይናገራል። ስለዚህ የእግዚአብሔር ቃል የሚለውን ጆሮ ያለው መንካን ለመስማት ይችላል። በማርቆስ ወንጌል መጽሐፍ ምራፍ አንድ ዳበሳላችሁ ይችላል። ፕሮፌት እዩ ጩፋ እንደዚህ አድርጎ በእግሩ አጋንንት የሚያስወጣው ምንድን ነው አለኝ። ምንም ማስወጣት ነዋ፣ ሌላ ምን አዲስ ነገር አጋንንት ሲጀመር ምን ክብር አለው? እኛ ሰዎቹን እንወዳቸዋለን እላያቸው ላይ ያለውን አጋንንት ግን አንፈልገውም፣ አንወደውም መንፈስ አንድ ነው፣ አሰራር ልዩ ልዩ ነው ብሎ የምናመልከው መንፈስ አንዱ መንፈስ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ። በዚህ ዘመን ጌታ ኢየሱስ ቢያገለግል ኖሮ በጣም የሚገርምና በጣም የሚደንቅ ነገር ልንገራችሁ። ጌታ ኢየሱስ ክርስቶስ እንደዚህ ይላል መጽሐፍ ሲናገር፣ ምራቁንም ወደ ምድር እንትፍ ብሎ ምን አደረገው? ጭቃ ሆነ። ከዛስ አንስቶም የአይነ ስውሩን አይን ላይ ምን አደረገው ይላል? ቀባው ይላል። ይቅርታ አይደል? ከራስሽ እምነት ጋር እንዳትጋጭ ነው ይሄንን የምመክርሽ። አንድ አንድ ለምን እንደምጋጨው መቤቴ፣ የሰው ልጅ ልታረገኝ ነው። አንድ ሰው አይደለችም፣ ድንግል ማርያም። አንድ ጊዜ ስሜ የኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ራሷ ማርያም ሰው ብላ ማስተመርዋል። ማርያም ሰው ናት ብላ ነው የምታምነው። ይህንን ዛሬ ቁርጡን እወቅ። ይቅርታ አድርግልኝ፣ ፊት ለፊት ነው የምጋፈጠው። ይህንን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ራሱ ማርያም ሰው ናት ብላ ነው የምታምነው። ስለዚህ አንቺ ኬት እንዳመጣሽ አንድ ጠይቃት፣ አንድ ጥያቄ ቆ ችግር የለውም ትመልስ። በላይነሽ ዬና ማርያም ሰው ካልሆነች ምንድን ናት ለች ምታ ልክ ነቻ የአምላካችን እናት ነች እኮ እመብርሃን ሰው ነች። እንደ እናንተ ስታስቡት ድንግል ማርያም ሰው ነች ብላችሁ በመጽሐፍ ቅዱሳችሁ በእናንተ መጽሐፍ ቅዱስ እመቤቴ ሰው ነች። እናንተም እኮ ደገማችሁት ያዩ ጩፋ የተባለ ወደ ስሯ ተመለሰች እ በለለች ብሏዋል። እሽ ባላባ እውነትና ሃይማኖት ሌላ ነው። የውሸት ተረት ስታስተምሩ ዝም ብለን እኛ ሰማን። እኛ ግን እውነት ስንናገር ያዙን ልቀቁኝ የምትሉ ሰዎች ምንድን ነው ችግራቸው? ዮናታን እዩ ጩፋ እግዚአብሔር ፍርዱን በቅርብ ቀን ያሳየናል። ምን አይነት ግን ትንሽ ሀሳብ ነው። አጠገብ ያለውን ሰው ኢየሱስ ደሰን አልፎ ዲሲ ደርሷል። አትጨነቁ። ይሄ ነብይ ምን አለ በሉኝ። እንደ እብዳውች አለው 2015 ሃይማኖተኞች ሲበጠበጡ ቆሞ ማየት ዮናታን እና እዩ ጭፋ እሚተናጋሪዎች አቤት አቤት፣ ምድርቱ ላይ ከፍተኛ ረብሻ እየፈጠራችሁ ያላችሁ አክራሪዎች እጃችሁን ሰብስቡ። እግዚአብሔር በጣም አደገኛ ነው። ሰው በሰላም ይኑር፣ ሰው በሰላም ይተኛ፣ ሰው በሰላም ይስራ፣ ሰው በሰላም ወጥቶ ይግባ። አስረብሹ ያለ መኖር አይቻልም እያላችሁ ግራታ ጋብ። እነሱ ፓርት ዋን እያሉ ስለአንተ ይናገሩ፣ አንተ ፓርት ዋን እያልክ ስለኢየሱስ ተናገር። እግዚአብሔር ምስክሬ ጌታ ብሎኛል እመጣዋለሁ ብሎ ዚ እንደዚህ ነው የሚመጣው። ስም አይንገርም። እኛ ጴንጤዎች ክፉ መሆን የማንችለው መጥፎ ነገር ስላልተደረገብን ሳይሆን የተቀዳንበት ምንጭ የተሰካንበት ህይወት ምንጩ ክፋት ስለሌለው፣ ሴራ ስለሌለው፣ ተንኮል ስለሌለው፣ ነፍሰ ገዳይነት ስለሌለው ስለዚህ እኔ ጋር ያለ ደግነት አይቋረጥም የሚል ሰው አመን ይበለኝ። ጴንጤ ማለት የተፈወሰ ነው። በጣም የሚገርማችሁ ነገር ልንገራችሁ። አንገቱ የተቆረጠበት ሰው ስለ ጸጉሩ እንዴት ይጮኋል? ጴንጤ ትቶት የመጣውን ህይወት በተመለከተ እንዴት ይጮኋል? ጴንጤ የሚጮሁለት ወንጌል የሚጮሁለት እውነት አለ። ስማይ ንገር የሰፈር ሰው ምንም ሊመልስልን ይችላል። ያገለገልነው ወርቅ ሰተን አፈር ሊመልስ ይችላል። የእኛ ደግነት ግን የሚቀጥለው ከሰፈር ሰው እና ከአንዳንድ ሰዎች ምላሽ የተነሳ ሳይሆን ከተቀዳንበት እውነት ነው። አሜን ይባላል

እኔ የክርስቶስ ባሪያ የቃሉ ጦር የመንፈሱ ማደሪያ የፈቃዱ ምሳሌ በፍቅሩ የተሳልኩኝ ጦር እኔ የቃሉ ልጅ በልጅነት የድሉን የማውጅ እጅ ወረወረኝ ፍላጣ ባሮችን የማስለቀቅ በረታ የሽንፈት ዜማ ያልዘመረ እየተናቀ የከበረ በወደቀበት ፍሬ ማፍራቱ እልፍ የሚማርክ በሞቱ አንተ አንተ አንተ የተኛህ ንቃ ለወንጌል አርበኝነት ልትበቃ፣ ነቃ ነቃ በፅርቅ በቅዱስ እንዳላመቸቡ በጸሎት ይፈርሳል ምሽጉ፣ በትጋት ይወረሳል የጠራት ድንበር ጥጉ። ለዛሬ የነበረን ወቅታዊ መረጃ ይህንን ይመስል ነበር። በሌላ አዲስና ወቅታዊ መረጃ እስክንገናኝ ቸር ቆዩ እያለን ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ የደውል ምልክቷን ተጭነው ዘላቂ ቤተሰባችን በመሆን አዳዲስ መረጃዎችን በፍጥነት ያግኙ እያልን መልካም ቆይታን ተመኘንላች።